ድርሳነ ሩፋኤል ዘግንቦት አንድ አምላክ በሚሆን በአብና በወልድ በመንፈስ ቅዱስ ስም አምነን አቃቤ ሆይ ሆኖ አምላኩን የሚያገለግል ሊቀ መላእክት ቅዱስ ሩፋኤል በርኅራኄው መንገደኛ ሰውን ተመስሎ በጦቢት ያደረገውን በወርሃ ግንቦት የሚነበብ ድርሳውን እንጀምራለን። የፈታዊ ማየፀን ሊቀ መላእክት ቅዱስ ሩፋኤል ጸሎትና በረከቱ ከሁላችን ጋር ይሁን ለዘላለሙ አሜን። አስቀድመን በተባረከ ወርሃ ሚያዝያ ድርሳን እንደነገርናችሁ ጦቢያ መንገደኛ ሰው ተመስሎ ያገኘውን ሊቀ መላእክት ቅዱስ ሩፋኤልን ወደ አባቱ ጦቢት ዘንድ ወሰደው። ጦቢትም አንተ ወንድሜ ሆይ ከየትኛው ወገን ነህ? አገርህስ ወደ የት ነው ሲል ጠየቀው። ሊቀ መላእክት ቅዱስ ሩፋኤልም ወገኔና አገሬን ትጠይቃለህን? ወይስ ከልጅ ጋር የሚጓዝ አገልጋይ ትፈልጋለህን? አለው። ጦቢትም ወገኖችህንና ስምህን አውቅ ዘንድ እሻለው አለው። ሊቀ መላእክት ቅዱስ ሩፋኤልም እኔስ አዛር ያሰኛለሁ የታወቀው የአናንያም ቤተሰብ ነኝ አለው። ጦቢትም ወንድሜ ሆይ ወገንህን አገርህን አውቅ ዘንድ ስለጠየቁ እባክህ ቅር አትሰኝብኝ። አንተማ በእውነት ከመልካም ወገን የተገኘ እየተባረክነ ታላቁ ሳሚር ልጅ አናንያን አውቀዋለሁ። ከእርሱ ጋር እንሰግድ ዘንድ ኢየሩሳሌም ሄደን ነበር። አብረንም በኩራቱንና የእህላችን አስራት አቅርበናል። እንደ አባቶቻችንም ችላ አላልንም። ስለዚህም አንተ እስከ ታላቅ ቤተሰብ ወገነ። ነገር ግን እስኪ ንገረኝ ምን እንክፈል ከልጄ ጋር ስለምትሄድ ዋጋህን በየቀኑ አስር ብር ምግብህም ከልጀ ጋራ ቢሆን ይስማማሃልን? በተመለሳችሁ ጊዜም ዋጋህን እጨምርልሃለሁ አለው። እግዚአብሔርን የሚፈራ የጦቢያ አባት ጦቢትና በመንገደኛ ተምስሎ የተገለጸላቸው ቅዱስ ሩፋኤል እንዲህ ተስማሙ። ጦቢትም ልጁ ጦቢያን መንገዳችሁን ተጀምሩ ዘንድ እንግዲህ ተዘጋጅ አለው። የጦቢያን እናት ሐና ያዘጋጀችውን ስንክ ሰጠው። ከዚህ ሰው ጋራ በሰላም ሄዳችሁ በሰላም ተመለሱ። በሰማያት የሚኖር እግዚአብሔር መንገዳችሁን ያቀናላችሁ ዘንድ በፊት በኋላችሁ መላኩን ይላክላችሁ አለው። ሁለቱም ጦቢያና ቅዱስ ሩፋኤል ሄዱ። የጦቢት ሚስት ሐና ግን ከልጇ ጦቢያ ፍቅር የተነሳ ልጃችን በእጃችን ያለ ምርኩዛችን አልነበረምን? ለምንስ ልጄ ይሄዳል እንደገፍበት ዘንድ እግዚአብሔር በሰጠን በልጃችን ፋንታስ ብሩ ቢጠፋ አይሻልም ነበርን? እያለች አለቀሰች። ጦቢትም እህቴ ሆይ የምነግርሽን ልብ በይ፣ በደህና ይመለሳል፣ በአይንሽም ታየዋለሽ በደህና በሚመለስበት ገንዘብ መንገዱን የሚያቀና ደግ መላኩን እግዚአብሔር ይልክለታልና እያለ አጽናናት። ሐናም የባሏን ቃል ሰማች፣ ለቅሶዋንም ትታ ስለ ልጇ ወደ እግዚአብሔር ዘንድ ትጸልይ ጀመር። መንገደኞቹም ተጉዘው በምሽት ጤግሮስ ወንዝ ደረሱ፣ በዚያም አደሩ። ጦቢያም ሊታጠብ የዚያች ሀገር ሰዎች ተከዜ ወደሚሉት የጤግሮስ ወንዝ ወረደ። ሲታጠብ ሳለም ከባህሩ ውስጥ ግዙፍና ታላቅ ዓሣ ወጣ። ጦቢያንም ሊውጠው ፈለገ። ነገር ግን ቅዱስ ሩፋኤል ይህን ዓሣ ወደ ባህሩ ዳርቻ ስበህ ወደ መሬት አውጣው አለው። ጦቢያም በስውር የተሰጠችው መንፈሳዊት ኃይል ትረዳዋለች አጸናዋለችና ያንን ዓሣ ሲይዘው አልፈራውም። ወደ ባህሩ ዳርቻም ጎተተው። ዳግመኛም ይህ ኃያል ሊቀ መላእክት ቅዱስ ሩፋኤል ዓሣውን ቀደህ ልቡንና ጉበቱን ሐሞቱንም ያዝ ተጠንቅቀህ ጠብቅ አለው። ጦቢያም የእግዚአብሔር መልአክ ሊቀ መላእክት ቅዱስ ሩፋኤል እንዳዘዘው አደረገ። የተረፈውን የዓሣ ሥጋ ግን ጠብሰው በሉ። ሁለቱ ተጉዘውም በጣኔስ ከተባለ ምድር ደረሱ። የተባረከ ልጅ ጦቢያም ወንድም ያዛሪያ ሆይ፣ ልቡንና ጉበቱን ሐሞቱንም ይዘህ ጠብቅ የምትለኝ የዚህ ዓሣ ጥቅሙ ምንድነው? ሲል መላኩን ጠየቀው። መልአክ እግዚአብሔር ቅዱስ ሩፋኤልም ክፉ ጋኔን ወይም የሚያስጨንቅ እርኩስ መንፈስ ላደረበት ሰው ልቡንና ጉበቱን ቢያጥዮሱለት የታመመው ሰው ወይም የተጨነቀችው ሴት ዳግም አይታመሙም ይፈወሳሉ እንጂ ዓይን ውስጥ ላደራበት ሰውም አሞቱን ቢኩሉት ይድናል አለው። ወደ ራጊስ በደረሱ ጊዜም ወደዚች የራጊስ ምድር ያደርሰው ዘንድ በተጓዥ ሰው ተመስሎ ካባቱ ጦቢት እጅ በአድራ የተቀበለው ይህን ጦቢያን አንተ ልጅ ወደ እርሱ ዘንድ ደርሰናልና እንግዲህ ዛሬ የምናደርግ በራጉኤል ዘንድ ነው። እርሱም ደግ ሰው ነው። ስሟ ሳራ የምትባል አንዲት ልጅም አለችው። ርስቷና በቤተሰቦቿ ዘንድ ያለው ሁሉ ለአንተ ይሆንልሃል። ይህቺው ልጃቸው ሳራም የተዋበችና በልህናትና ሚስት ተሆነ ዘንድ ለአንተ እንዲሰጡት ልጠይቃቸውን፣ አንተም እሽ በለኝ። አባቷ አራጉኤልን ስለ እርሷ ልጠይቀው፣ አባቷ አራጉኤል ለሌላ ሰው ይሰጣት ዘንድ ስለ ሙሴ ትእዛዝ ብሎ አይፈቅድምና ወደ ራጊስ መንደር በገባን ጊዜ በዓል እናደርጋለን አለ። ወጣቱ ጦቢያም መልአከ እግዚአብሔር ቅዱስ ሩፋኤልን ወንድሜ አዛርያ ሆይ፣ ከታወቁ የሀገሬ ሰዎች ይህችን ልጅ ለሰባት ወንዶች እንዳገቧት በሴትና ወንድ የጫጉላ ልማድ ጊዜም ሁሉም ባሎቿ እንደ ሞቱባት ሰምቻለሁ። ለአባቴና ለእናቴም ብቸኛ ልጅ ነኝ። ወደ እርሷ በገባሁ ጊዜ እንዳልሞት አባቴና እናቴም የሽምግልና ዘመናቸው በጭንቅና በሐዘን ወደ መቃብር እንዳይወርድ እፈራለሁ። አባትና እናቴም ጦሮ የሚቀብራቸው ሌላ ልጅ የላቸውና ሲል መለሰለት። ይህ ኃያል ቅዱስ ሩፋኤልም የነገሩን ሁኔታ ገልጾ እንዲህ አለው። አንተ የተባረከ ወጣት አባት ጦቢት ሚስትህን ከወገኖች ብቻ ታገባ ዘንድ እንዳዘዘ አታስተውልምን? እንኪያስ በእርሷ ላይ አድሮ ወንድ ስለሚገድል ስለዚያ ክፉ ጋኔን አትጨንቅ! ወደ እርሷ በምትገባ ጊዜ ጣፋጭ ሽታ ያለው ጣን ትይዛለህ። ቀድሞ ተጠንቅቀህ የያዘው ያልኩ የዚያን አሳ ልቡንና ጉበቱን ጨምረ ታጤሰዋለ። ያ ክፉ ጋኔንም ባሸተተ ጊዜ ይሸሻል፣ ለዘላለምም አይቀርብህም። ወደ እርሷ በገባህ ጊዜም አስተውለህ ነገራት። የቸር አምላካችን እግዚአብሔር ስምም ትጠራላችሁ፣ እርሱም ይራራላችኋል፣ ያድናችሁማል። ይህችን ልቦ ያዘነ ሣራን ታድናት ዘንድ አንተን አዘጋጅቶላታልና እንጂ ትፍራ። እርሷም ድና ከአንተ ጋር ትኖራለች፣ ከእርሷም ልጅ ታገኛለህ አለው። ወጣት ጦቢያም መንገደኛ ሰውን ተመስሎ ከእርሱ ጋር ያለውን የመልአኩን ቃል ሰምቶ አደነቀ። መንፈሱን ፈጽማ ወደ እርሷ አሳሰበችው። ወደ ራጉኤል ቤት በገቡ ጊዜም ተቀበላቸው። ሳራም በመንፈሳዊ ሰላምታዋ ደስ አሰኘቻቸው። ራጉኤልም አስቀድሞ ሚስቱ ድናን፣ እጹብ ነገር ነው ይህን ልጅ ሳየው፣ እንሰግድ ዘንድ ኢየሩሳሌም አብረን ሄደን የነበረውን ከወገኖቼ አንዱን ጦቢትን ይመስላል አላት። ወደ እንግዶቹም ተመልሶ ክቡራን ወንድሞቼ ከወደ የት ናችሁ? አላቸው። እነርሱም ወደ ነነዌ ከተማረኩ የንፍታሌም ወገኖች ነን አሉት። ራጉኤልም ጦቢትን ታውቆታላችሁን? አላቸው። አዎን እናውቀዋለን አሉት። ያ ወንድሜ ደህና ነውን? አላቸው። ያን ጊዜም ጦቢያ አዎን ደህና ነው ለእኔም አባቴ ነው ሲል ፈጥኖ መለሰለት። ያን ጊዜም ራጉኤል የጦቢትን ፍቅር በማሰብ ፈጥኖ ተነሳ። ጦቢያንም አቅፎ ሳመው። አንተ እኮ የዚህ ያደግ ሰው ልጅ ነህ አለው። አዛርያንም ከእርሱ ጋር ትመጣ ዘንድ የወደድህ አንተም መልካም ሰው ነህ አለ። ያን ጊዜም ዓይኖቹ እንደጠፉ ስለ ጦቢት ነገሩት ቅንነቱን የሚያውቅለት የጦቢትን ዓይኖች መጥፋት ሲሰማም ራጉኤል በትካዜ አለቀሰ። ከእርሱ ጋር ሚስቱ ድናና ልጁ ሳራ አለቀሱ። ራጉኤልም ተነስቶ በጋርዶ ይበሉ ዘንድ አቀረበላቸው። በእነርሱ መምጣት ቤተሰቦችም ሁሉ ተደስተዋልና። ያዘኑትን የሚረዳ ለሚወልዱም ማይጸናቸውን የሚፈታ የሊቀ መላእክት ቅዱስ ሩፋኤል ጸሎትና በረከቱ ለዘላለሙ ከመላው ሕዝበ ክርስቲያን ጋር ይሁን አሜን። ጸሎትና በረከቱ ለዘላለሙ ከመላሁ ሕዝበ ክርስቲያን ጋር ይሁንና ይህ ገናና ክቡር ሊቀ መላእክት ቅዱስ ሩፋኤል ያደረገው ተአምር ይህ ነው። አፈንጫዋን እያፈነ ዘወትር አስም የሚያስጨንቃት አንዲት ሴት ነበረች። ወደ ሊቀ መላእክት ቅዱስ ሩፋኤል ቤተ ክርስቲያን እየሄደችም በአማላጅነትህ ይቅርታን የምታሰት የመላይክት አለቃ ቅዱስ ሩፋኤል ሆይ ሰውነቴን ከሚያስጨንቃት ከዚህ በሽታ የምትገላግለኝ መቼ ይሆን? ወደ አምላክ እግዚአብሔር አማለህ የጨነቀውን ታድናለህ፣ አይኑ የታወረውን ታበራለህና እያለች ታለቅስ ነበር። ይህች ሴትም በየማለዳው ወደ ቅዱስ ሩፋኤል ቤተክርስቲያን እየመጣች እጆቿን ዘርግታ ወደ ስዕሉ በማንጋጠጥ ከጽኑ ለቅሶ ጋር እንዲሁ ትለምን ነበር። ከዚህ በኋላ አንድ ቀን እንደ ልማዷ መጥታ ስለ ጽኑ በሽታዋ ታለቅስ ዘንድ ጀመረች። ቅዳሴ በተፈጸመ ጊዜም ጠበል ጠጣች። ያን ጊዜም ከጉሮሯ መልኩ የጠቆረ ወፍራም ምዥ እንደ ምራቅ ሆኖ ወጣላት። ይህን ድንቅ የእግዚአብሔርን ሥራ ያዩ ሕዝብም የሊቀ መላእክት ቅዱስ ሩፋኤልን የአማላጅነቱን ገናንነት አደነቁ። ይህች በሽተኛም ስለዳነች እልል አለች። እግዚአብሔርን እያመሰገነች በአማላጅነቱ የፈወሳት ቅዱስ ሩፋኤልንም እያደነቀች ሄዳ በሊቀ መላእክት ቅዱስ ሩፋኤል ስም ለድሆች ምጽዋትን ሰጠች። የተወደዳችሁ ወንድሞቻችን ሆይ የሊቀ መላእክት ቅዱስ ሩፋኤልን የርኅራኄውን ብዛት ተመልከቱ ከጽኑ ችግር ከጥፋት ከሞት ከጠላትም እጅ ያዳናችሁ ብዙዎች ናችሁ እርሱ ይቅርታን የሚያሰጥ ስሙን ለሚጠሩትም ሁል ጊዜ ምስጋና ወደሚገባው እግዚአብሔር ይለምንላቸዋልና ሊቀ መላእክት ቅዱስ ሩፋኤል ለሚለምንላቸውም በዚህ ዓለም በሚመጣውም ዓለም ቢሆን እግዚአብሔር ክብርና ባለሟልነትን ይሰጣቸዋል የቅዱስ ሩፋኤል ጸሎቱና በረከቱ ከመላው ህዝበ ክርስቲያን ጋር ይሁን ለዘላለሙ አሚን።